በዘፍጥረት መጽሐፍ ምዕራፍ 18 ላይ እናውጣና ቆመን የተወደደውን የእግዚአብሔር ቃል እንደዚህ እናንባለን። አለፍ አለፍ እያልኩ ነው የማነበው። ምዕራፍ 18 ዘፍጥረት መጽሐፍ ቁጥር 1 ቀትርም ላይ አብርሃም በመምሬ ትልቅ ዛፎች አቅራቢያ በምትገኘው ድንኳን ደጃፍ ተቀምጦ ሳለ እግዚአብሔር ተገለጠለት። ቀና ብሎም ሲመለከት ሦስት ሰዎች ቆመው አየ። ወዲያውም ከድንኳኑ ደጃፍ ተነስቶ ፈጥኖ ወደ ሰዎቹ ሄደ። ወደ መሬት ዝቅ ብሎም እጅ ነሳ። ቁጥር 22 ሰዎቹም ፊታቸውን ወደ ሶዶም አቅንተው ሄዱ። አብርሃም ግን በእግዚአብሔር ፊት እንደቆመ ነበር። ምዕራፍ 19 12 ሁለቱ ሰዎችም ሎጥን እንደዚህ አሉት በከተማዋ ውስጥ የሚኖሩ ያንተ የሆኑ ሰዎች አሉ? አማቾች ወንዶችና ሴቶች፣ ወይም ሌሎች ዘመዶች ካሉ ቶሎ ብለህ ከዚህ እንዲወጡ አድርግ። ይህን ስፍራ ልናጠፋው ነው። ቁጥር 15 ሲነጋጋም፣ መላእክቱ ሎጥን ከከተማይቱ ጋር አብራችሁ እንዳጠፉ ሚስትህንና ሁለቱን ሴት ልጆችን ይዘህ ከዚህ ቦታ በፍጥነት ውጣ ብለው አስቸኮሉት። ሎጥም ሲያመነታም እግዚአብሔር ስለራራላቸው ሰዎቹ የእርሱን የሚስቱንና የሁለት ሴት ልጆቹን እጅ ይዘው ከከተማይቱ በደህና አወጧቸው። ከፍና እርግ መጽሐፋችንን እኔም ምለውን ከኔ ጋር በሉ። እግዚአብሔር ሆይ አመሰግናለሁ። ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተ ክርስቲያን አዲስ አበባ አጥቢያ በእሁድ ማለዳ ከእኛ ጋር የእግዚአብሔርን ቃል የምትካፈሉ ወገኖቼ ዛሬ የምንካፈለው የእግዚአብሔር ቃል የእግዚአብሔር እጅ በሚል ነው። የእግዚአብሔር እጅ በመጽሐፍ ቅዱሳችን ውስጥ የእግዚአብሔር እጅ በብዙ ሰዎች ሕይወት ውስጥ ሲሰራ ሲንቀሳቀስ ብርታትና ኃይል ጉልበትና ድፍረት ድንቅና ተአምራት ሲያደርግ በብዙ ቦታዎች ላይ ትመለከታላችሁ። አማኞችን ከሌሎች ሰዎች የሚለያቸው አብሯቸው የሚገለጥ የሚሰራ ሲሄዱ፣ የሚቀድማቸው ደግሞ የሚከተላቸው፣ ሲገቡ ወደ ገቡበት ሁኔታ ቀድሞ የሚገባ የእግዚአብሔር እጅ እንዳለ መጽሐፍ ቅዱሳችን ላይ ታያላችሁ። እኛ አማኞችን ስታዩ ልዩነታችን የምንለብሰው ልብስ የምንገዛው አስቤዛ አይደለም። አንድ አይነት የትምህርት ደረጃ ተመሳሳይ አይነት አስቤዛ፣ እንደዚሁም ደግሞ አንድ አይነት አካባቢ ልንኖር እንችላለን። ነገር ግን ህይወታችን የድል የአሸናፊነትና የበረከት ፍጹም ፍርሃት የማያቀው ፍጹም ድንጋጤ የሌለበት ሆኖ ካያችሁት ያ በአማኞች ህይወት ውስጥ የምታዩት የእግዚአብሔር እጅ የሚባል አሰራር ስላለ ነው። አስፈሪ ነገር እያለ በድፍረት አንገታቸው ቀና አድርገው የሚራመዱ ወንዶችና ሴት አማኞችን ካያችሁ ልዩነታችን የእግዚአብሔር እጅ ነው። ጉባኤው ልዩነቴ የእግዚአብሔር እጅ ነው ይበል። አሁን ዛሬ የማካፍላችሁ ቃል ለጸሎት ስለሆነ ቃሉን እየሰማን እየጸለይን ስለምንሄድ ልቅ አፒታይቱ እንደተከፈተ ሰው ህይወታችሁ ላይ ልዩነት የሚያመጣ ከዚህ ቃል ጋር አብረ ልክ የላችሁ ብሉቱዛችሁን ኦን አድርጋችሁ ዶክመንት ስትቀበሉ ከዶክመንቱ ጋር አብሮ ቫይረስ አንዳንዴ እንደሚመጣ ታውቃላችሁ። ልክ እንደዚሁ ዛሬ ይሄ ቃል ወደ እናንተ ሲመጣ ከቃሉ ጋር አብሮ የሚመጣ ኃይል ያለ ያገኛችኋል። ይሁን። አሁን እኔ ቃል ሳካፍልህ የትንቢት ቃል ሲሆን አሜን ብለህ ይሄ የጴንጤቆስጤ ቤት ነው አሜን እንድትል፣ በልሳ እንድታወራ ከዚህ ቃል ጋር አብሮ የሚመጣ ኃይል ያገኘሃል። ደግሞ ዛሬ የሆነ ነገርህ ተለቆ በእጅ ይገባል አሁን እንደዚህ በደንብ አፒታይቱ እንደተከፈተ ጉባኤ፣ እንደ ሃያል ጉባኤ አሜን ባሉ። ምክንያቱም የሚስማማ ሰው ካለ እኛ አማኞች ከሌላ ሰው የሚለየን ጫማችን አይደለም፣ ልብሳችን አይደለም። አንድ ፍጥረታዊ ሰው የማያየው መንፈሳዊ ሰው ብቻ የሚያየው አብሮን ያለ እጅ አለ። ይሄ እጅ ዛሬ በእናንተ ህይወት ኦፕሬት ያደርጋል። መጽሐፍ ቅዱሳችን ውስጥ እጅ የሚለው ቃል ከ1800 ጊዜ በላይ ተጽፏል። አብዛኛው የሰው እጅ ነው፣ የእግዚአብሔር እጅ ሃያ አራቱ ብቻ ነው። ዛሬ በጌታ በኢየሱስ ስም ከሰው እጅ ነገራችሁ ይወጣና እግዚአብሔር እጅ ይገባል። በጌታ በኢየሱስ ስም የሰው እጅ በራችሁን የዘጋባችሁ የእግዚአብሔር እጅ ይከፍትላችኋል። የሰው እጅ ስራችሁን ያበላሸባችሁ የእግዚአብሔር እጅ ስራችሁን ያስተካክለዋል። በጌታ በኢየሱስ ስም ቀንበር ይሳበራል። እኔ አላውቅም። ይሄ ቀን ግን የማትረሱት ማስታወሻ ይሆናል። ብርቱ የሆነው የእግዚአብሔር እጅ ወደ ህይወታችሁ ይዘረጋል። አሜን ይባላል። ልክ መጽሐፉ ላይ እንደነገርኳችሁ 1800 ጊዜ በላይ እጅ የሚል ቃል ታገኛላችሁ። አብዛኛው የሰው እጅ ነው። ጥቂቱ ሃያ አራቱ ብቻ የእግዚአብሔር እጅ ነው። ስለዚህ ዛሬ የምጠይቃችሁ አብዛኛው በሰው ህይወት ችግር የፈጠረ በሰው ህይወት ምስቅልቅል ያደረገ ያስጠላ፣ በሰው እጅ የተጀመረ ነገር በሰው እጅ ይቆማል። በእግዚአብሔር እጅ የተጀመረ ነገር ግን በማንም እጅ አይቆምም። የእግዚአብሔር እጅ ያወጣውን የሰው እጅ አያወርደውም። የእግዚአብሔር እጅ ያከበረውን የሰው እጅ አያዋርደውም። በጌታ በኢየሱስ ስም የእግዚአብሔር እጅ ወደ እናንተ ትዘረጋለች። ማይቲ የሆነ የእግዚአብሔር ክንድ በሕይወታችሁ ይገለጣል። ሃሌሉያ መጽሐፍ በአንደኛ ሳሙኤል መጽሐፍ ምራፍ ሁለት ቁጥር ዘጠኝ ሲናገር እንደዚህ ይላል ሰው በኃይሉ ድል አያደርግም ይላል። ሰው በእግዚአብሔር እጅ ካልሆነ በስተቀር ሰው በኃይሉ ሰው በእውቀቱ ሰው በሰው የሆነበት ዘመን ነው ይሄ ለጊዜው ነው። የእግዚአብሔር እጅ ግን የእግዚአብሔር ኃይል ግን ድልን ይሰጣል። እኔ ጸልላቸዋለሁ። በጌታ በኢየሱስ ስም ሁለት ሺ አስራ ሰባት ሳያልቅ ቤታችሁ ይል ግል ቤታችሁ ይገባል። በሆነ ኩንታ የምሥራች ትሰማላችሁ። በጌታ በየሱስም ትሰማላችሁ። ጥቂት አላችሁ እዚህ ጉባኤ ሌሊት ተነስቼ ቃሉን እያነበብኩ እየጸለኩ እያሰላሰልኩ እያለ የእግዚአብሔርም የእግዚአብሔር መንፈስ ተናግሮኛል። የእግዚአብሔርን መምጣት የምትጠብቁ የእግዚአብሔርን ጉብኝት የምትጠብቁ እስከ መቼ የምትሉ ሰዎች፣ እግዚአብሔር ብሎኛል፣ እጄን ወደ እናንተ ዘረጋለሁ፣ እጄን ወደ እናንተ ዘረጋለሁ፣ እጄን ለእናንተ እከፍታለሁ። በጌታ በኢየሱስ ስም ምድር ኃይሏን ትሰጣቸዋለች። ምድር ፖቴንሻሏን ትሰጣቸዋለች። በጌታ በኢየሱስ ስም ይሄ ይሆናል። አንድ ጊዜ ጉባኤው ይጩውና የእግዚአብሔር እጅ ይበል። ድገሙና፣ የእግዚአብሔር እጅ ይበል። ደመነው ሙፍ ያደርጋል። የእግዚአብሔር እጅ ይበሉ። እኔ ስናገር እናንተ የእግዚአብሔር እጅ ትላላችሁ። እስራኤልን የመራ ባህሩን የከፈለ ፈረስና ፈረሰኛውን ያሰጠበ ሌዋታን እባቡን የቆራረጠ ሽባውን የተረተረ ሙታንን የቀሰቀሰ እውራንን ያበራ ውሃውን ወደ ወይን ጠጅ የቀየረ ውሃውን ወደ ወይን ጠጅ የቀየረ ውሃውን ወደ ወይን ጠጅ የቀየረ መራራውን ጣፋጭ ያደረገ ለመካኒቱ ልጅ የሰጠ የተረሳውን ያስታወሰ የተጣለውን የሚያነሳ። አሜን፣ ተባረኩ፣ ቁጭር። እናንተ የእግዚአብሔር እጅ ስትሉ እኔ በተናገርኩት ቃል ሁሉ ላይ የሚሠራ የእግዚአብሔር መንፈስ እየነካችሁ ነው። ልክ እኔ ለመካኒቷ ልጅ የሰጠስን የእግዚአብሔር እጅ ስትሉ በጌታ በኢየሱስ ስም መካንነት ይቆማል፣ ጭንገፋ ይቆማል። እስራኤልን ያሻገረ ሲባል የእግዚአብሔር እጅ ስትሉ ዛሬ ከሆነ ነገር ትሻገራላት። ኢየሱስ ጌታሁ። ስለዚህ አጠገባችሁ ያለውን ሰው ተዉትና ወደ እግዚአብሔር ቃል በደንብ እንገባል ወዳጆች የእግዚአብሔር እጅ ሲመጣ በሰው ሕይወት ምን እንደሚሆን ዛሬ እንካፈላለን። ምንም ነገር ስለ ፈለግን አይሆንም። አሁን ባነበብኩላችሁ በእግዚአብሔር ቃል መሰረት ልክ የሎጥ ሕይወት ላይ እንዳያችሁት ማለት ነው። ልክ ሎጥን ከነበረበት ሁኔታ ያወጣና የረዳ የእግዚአብሔር እጅ ለእኛም ያስፈልገናል ወዳጆቼ። አሁን ባነበብኩላችሁ የዘፍጥረት መጽሐፍ ምዕራፍ 18 ና 19 ላይ የምትመለከቱት ነገር ምንድን ነው በአጭሩ ልተርክላችሁ ሶስቱ የሰማይ እንግዶች ሲመጡ በረከትና መርገም ይዘው ነበር አብርሃም ጋር የደረሱት አብርሃም ቀትር ሆኖ ሳለ በመምሬ አድባር ዛፍ ስር ተቀምጦ ነበር ይላል ቀትር ሆኖ ሳለ ማለት በዚህ ሰዓት አካባቢ ስድስት ወይ ሰባት ሰዓት አካባቢ ላይ እንደዚህ ከመምሬ ዛፍ በታች ቁጭ ብሎ ነበረ። እና ድንገት ሶስት እንግዶች ወደ በመንገድ ሲያልፉ አብርሃም አያቸው። እነዚህ ሶስት እንግዶች በረከትና መርገም ይዘው ነበር አብርሃም ጋር የደረሱት። ስለዚህ ለአብርሃም የዘመናት ጥያቄውን የሚመልስ የልጅ ፍላጎቱን የሚያረካ የሳራን መካንነት የሚያበቃ በረከት የምስራች ይዘውለት መጥተው ነገሩት። ከዛ የቀረው አሁን እጃቸው ላይ የቀረው የፍርዱ ነገር የመርገሙ ነገር ስለነበረ እጃቸው ላይ የቀረውን የፍርድና የመርገም ነገር ይዘው ሎጥ ወደሚኖሩበት ወደ ሶዶምና ጎሞራ እንዳቀኑ ዘፍጥረት አስራ ስምንት ይነግራችኋል። ወደ ሶዶምና ወደ ጎሞራ እንደመጡ እነዚህ እንግዶች ከተማይቱን ከማጥፋታቸው በፊት ሎጥን እንደዚህ አሉት፣ አንተና ያንተ የሆነውን ዘመዶችን፣ ቤተሰቦችን ይዘ ከዚህ ከተማ ውጣ ብለው ተናገሩት። በኃይለ ቃል ተናገሩት። በቀድሞ ትርጉም ስታነቡ እንደዚህ ይላል። አትዘግይ፣ አንተንና ያንተ የሆነውን ከዚህ ከተማ ይዘውጣ። በኃይል ነው የተናገሩት። በእሳት እንዳትጠፋ ብለው አሉት። የሚገርመው ሎጥ እሺ በላቸው እንጂ ለመውጣት ግን አቅም አልነበረውም። ለመውጣት ግን ጉልበት አልነበረውም። የሚገርመው ምሕረት ተደርጎለት ሞገስ ተደርጎለት መንገዱን አሳይተውት ጥፋት ሊመጣ እንደሆነ እየነገሩት ሎጥ ግን መውጣት አልቻለም። ጉልበት አልነበረውም። አቅም አልነበረውም። ደጋግመው ደጋግመው ውጣ ብለውታል፣ አስቸኩለውታል፣ ቶሎ በል ብለውታል። ሊመጣ ያለ እሳት አለ፣ ጥፋት አለ። ስለዚህ ምረት ተደርጎልሃል፣ ሞገስ ተደርጎልሃል ብለው አሉት። የሚገርመው ግን ሎጥ መውጣት አልቻለም። አቅም፣ ጉልበት አልነበረውም፣ ኃይል አልነበረውም። ከዚህ የተነሳ የሚገርመው ሎጥ አቅም ስላልነበረው ጉልበት ስላጣ ስላልቻለ ከሶዶም ጋር አብሮ ይጥፋ ግን አላሉም። ለዘገየ አቅም ጉልበት ላጣ ሰው አዘኑለት፣ እና መጽሐፉ እንደዚህም ነው የሚናገረው። ትክክልም ነው። ለዘገየ ሰው ቶሎ በሊሉታል አስቸኩለውታል። ሊመጣ ያለ ጥፋታል። ደግሞ አንተን ስፔሻል የሚያደረግህ ሞገስ አግኝተሃል፣ ምዕረት አግኝተሃል። ለአንተ የጸለየልህ ለአንተ በእግዚአብሔር መቅፊት የቆመ ሰው አለ እና ቶሎውጣል ቤትን ልጆችን ሚስቶች ማ ሚስትን ቤተሰቦችን አማቾችም ካሉ ይዘውጣል የሚገርመው ወዳጆቼ ሰውየው ግን እንደተነገረው ወዲያው መውጣት አልቻለም ለመውጣት እኮ ተስማምቷል እ ብለዋል እንደ መጽሐፉ ሲናገር እንደዚህ ይላል ጌቶች ይላል ቃሉን አንብቡት ጌቶች ወደ ተራራው ሸሽቼ ለመውጣት አልችልም ምክንያቱም የነገሩት አንድ ጉዳይ ነው ቶሎ ብለህ ከዚህ ከተማ ውጣሉት እና ሎጥ ከዛ ከተማ ወጥቶ ለመሄድ ለመሸሽ ሲያስብ ሊሸሽበት የታሰበው የተነገረውን ነገር ሲያየው ተራራሉ

ና አቅም ጉልበት ባጣ ጊዜ መውጣት ፈልጎ ባልቻለ ጊዜ አብሮ ከሶዶም ጋር ይጥፋል አሉም። እነዚህ መርገሙን ይዘው የመጡት እንደውም ይገርማ። ለዘገየ ሰው አቅም ጉልበት ለአጣ ሰው የሚያስፈልገው የሚረዳው ጉልበት ነው። እና ለዚህ ይህንን ሰው በተመለከተ አልጨከኑበትም፣ አዘኑለት። ዘግይቷል፣ ቆይቷል፣ ነገር ግን እንዲወጣ ተፈልጓል። ከዛ መጽሐፉ ሲናገር እንደዚህ ይላል። እነዚህ ይላል መላእክቶቹ መጡና ይላል የሎጥን እጅ ይላል የሚስቱን እጅ የሁለቱን ሴት ልጆች እጅ ይዘው አወጡትና ከከተማ ውጪ አስቀመጡታል። አሁን ሊመጣ ካለ ጥፋት የሚያወጣ የእግዚአብሔር እጅ ለሎጥ ያስፈልገው ነበረ። ዛሬ ማለዳ ብሎኛል ጌታ፣ የእናንተንና የልጆቻችሁን እጅ የሚይዝ መልአክ ይላካል። በዘገያችሁበት ጉዳይ ላይ፣ አቅም ባጣችሁበት ጉዳይ ላይ የእግዚአብሔር እጅ ወደ እናንተ ይመጣ በጌታ በኢየሱስ ስም። ጥቅም የለኝም፣ ከዚህ ሁኔታ ለመውጣት ከዚህ ጥፋት ለማምለጥ እያላችሁ ያላችሁ ሰዎች ካላችሁ ኢንተማይቲ ኔም ኦፍ ጂዘስ ጸልይላችኋለሁ። የእግዚአብሔር መልአክ እጃችሁን ይዞ ያወጣችኋል። ጩሁና በደንብ አድርጋችሁ አሜን በሉ። ለዘገየ ሰው የሚያስፈልገው ቆሞ የሚታዘብ ሳይሆን እጁን ይዞ የሚያፈጥነው እጅ ነው የሚያስፈልገው። አሁን ስንቶቻችሁ ናችሁ ነገር የዘገየባችሁ? በጌታ በኢየሱስ ስም መፍጠን ይሆንላችኋል። ልጠቡና አሜን በሉ። ወደ በር በጌታ በኢየሱስ ስም መፍጠን ይሆንላችኋል። አሜን ነው። እስቲ ጩሁና አሜን በሉ። የእግዚአብሔር እጅ በሉ እስቲ ተባረክ።